እኔ ለእኔ በጣም ቅርብ የሆነ ርዕስ ላይ ልናገር ነው እኔ ብዙ የሆኑ ታካሚዎችን በኢንተርስቲሻል ላንግ ዲዚዝ ወይም አይኤልዲ የተባለ ነገር እገኛለሁ ይህ የሳንባ ችግር እንደምን አስበን ያልነበረ ነገር አይደለም የኢንተርስቲሻል ላንግ ዲዚዝ ምን ምክንያት ሊሆን ይችላል ለምን ስለ ኢንተርስቲሻል ላንግ ዲዚዝ እንነጋግራለን አሁን ኢንተርስቲሻል ላንግ ዲዚዝን በሁለት በስፋት እንከፋፈላለን እሱ ኢዲዮፓቲክ ፓልሞናሪ ፋይብሮሲስ ነው። ስለዚህ ኢዲዮፓቲክ ለሐኪም ማለት ከምን እንደሚያስከትለው አላውቅም ከማለት ነው። ስለዚህ ኢዲዮፓቲክ ፓልሞናሪ ፋይብሮሲስ ማለት የሳንባ ስካሪንግ ነው እና ምን እንደሚያስከትለው አታውቅም ወይም አይደለም ኢዲዮፓቲክ ነው። ስለዚህ ሲሆን ኢዲዮፓቲክ ፓልሞናሪ ፋይብሮሲስ በመሰረት በአሮጌ ሰዎች ውስጥ ይታያል። ሳንባዎቹ ተቀንሰዋል፣ ተጎድተዋል። ስካኑ በተለምዶ ኢዲዮፓቲክ ፋይብሮሲስ እንደማይመስል ሲሆን ሐኪሙ ምን እንደሚያስከትለው ለማየት ዝርዝር ምርመራ ማድረግ ያስፈልገዋል። አሁን ከሽብር ጀምሮ ማንኛውም ነገር ሊሆን ይችላል። በቤት ውስጥ እንስሳት መኖር ሊሆን ይችላል። በቤት ውስጥ ወፎች መኖር ሊሆን ይችላል። በእርግጥ በአብዛኛው ከተሞቻችን ውስጥ ብዙ ርግብ እና ወፎች አሉ። አንዳንድ ጊዜ እንኳን የቆዳ እና የቱንቻ በሽታዎች የኢንተርስቲሻል ሳንባ በሽታ ሊያስከትሉ ይችላሉ። የዚህ ልዩ ንግግር ትኩረት የኤልዲ በሽታ በቀደም ማግኘት እና በቀደም መመረመር ያስፈልጋል። በጣም ዝርዝር እና ጥልቅ እንዲመረመር ያስፈልጋል። እና አሁን ብዙ ህክምናዎች አሉን። እና በአፖሎ ሆስፒታል ሁሉም በአንድ ማህበረሰብ ውስጥ የተዋሃዱ ባለሙያዎች ቡድን የማኖር አማራጭ አለን። እና በእውነት በእነዚህ ታካሚዎች ህይወት ትልቅ ልዩነት ማምጣት እንችላለን።